እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባሁ በኋላ አሁን ወደም አልመለስበትም። እህ ድጋሚ ልቀይረው ወደም አልፈልገው ውሳኔ ረንገ ላይክ እያደረጋችሁ ሽር እያደረጋችሁ ቪዲዮን እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ሩታና አብርሽ እንግዲህ ዛሬ በሄርሜላ ምክንያት እስከ መለያየት ድረስ እየደረሱ ነው። በድጋሚ የሚያሳዝን ዜና እየሆነብን ነው የነሱ ጉዳይ ማለት ነው። ምክንያቱም እንደዚህ አይነት ነገር አልጠበቅንም ያኔ ከበፊቱ እንለያየ እንፈረ ምናምን ነገር ከመባሉ ሁሉ ነገሩ ትቶ ነበሩ ማለት ነውና ከዛ አሁን ደግሞ እንደምታዩት ሄርሜላ ከመሃላችሁ አልወጣም፣ መሄጃ የለኝም በቃ ብላ ልጆቹን ትዳራችሁ እየተበጠበጣ ይገኛል ማለት ነው። እና እንግዲህ አብርሽ ሲያጠፋ ሩታ ስታስተካክል፣ አብርሽ ሲያበላሽ ሩታ ስታስተካክል፣ ልጅቷ ሁለቱም ተደግሞ ደከማት። እርግዝናው ነገሩ የሚበላሽን ማስተካከል በቃ ሁሉ ነገሩ ተደማምሮበት ሩታ ደክሟታል ማለት ነው። ሩታ እንግዲህ ዛሬ ከዚህ በኋላ በቀኝ ብላለች። በቀኝ በቃ እንግዲህ ያው ልጁን የማየት ፍላጎቱን ከእንግዲህ አንዴ ከአፌ ስለወጣ ልጁን ማየት ይችላል። ከዚህ በኋላ ግን እየደወልኩ እንኳን አትጨቅጭቅኝ፣ ባላይክ ራሱ ደስ ይለኛል፣ እንዲያይክ ራሱ አታ አድርገኝ ከእንግዲህ በቃ ራሴ ጋራ ተመካክሬ ራሴ ሰላም አሁን ሰላም ማፍጠር ስለሚፈልግ አትጨቅጭቀኝ ብለው አብሬሽን በጣም ተናዳለች። ዛሬ ማለት ነው። እንደ ማልቀስ ነው ይቀራት። ይህን ሁሉ የሚደረገው ደግሞ በሩታ ላይ እየተፈጸመ ያለ ነገር ሁሉ የሄርሜላ ጥፋት እንደሆነ ነው እኔ የሚሰማኝ። እና እንግዲህ ሄርሜላ ምንድን ነው ምንድን ነው? ከአብርሽ እና ከሩታ ህይወት ማትወጪ እንደዚህ? ልጆች ምን ያርጉሽ? ለምንድን ነው ትዳራቸው የምትበጥጪው? እንዶ አሁን እኮ ታርቆ ሰላም ፈጥሮ ነበሩ። ድጋሚ የሩታ ልብ እንድትሰበረ እና ድጋሚ የሩታ ልብ እንድትሰበረ ያደረገችው ደግሞ ሄርሜላ ናት። ምን ነው ከአብርሽ ምንድን ነው ያን የምትፈልጊ? ከአብርሽ ፍላጎትሽ ምንድን ነው? ማለትም ከአንድም አንድ ሰው እኩ ከአንዴ ሁለቴ ከተነገረለት በሶስቴ እኮ ይማራል፣ ይመለሳል፣ ይራ ወደ ራሱን ያዳምጣል። ምን አይነቷ ነሽ አንቺ? በሰው ህይወት ውስጥ ገብተሽ አልወጣምት። እነ ሩታ እንግዲህ ሀሳባን ቀይራ ቤተሰቦቿም ታርቂ ባሏት መልክ ለመታረቅ እያሰበች እየወሰነች ነበረ። አሁን ግን ጭራሽ ባሰባት እና ሄርሜላ አንቺ ደግሞ አንድ እርጉዝ ሴት ስታዝንብሽ ስትከፋ ማየት ደስ ልሻል። እና እንግዲህ አብርሽ እኔ አስተካክላለሁ እኔ ተመልሻለ እና ቢያንስ እስከምትወልጂ ድረስ ሊያንከባክብሽ ይፈልጋሉ ብላትም ትላንት እየት ነበርክ? ስለቅ ስሰቃይ ስታማም ስድን የት ነበርክ? ዛሬ በስተመጨረሻ ልይሽ እና ላንከባክብሽ የምትለኝ ብላ በጣም ተቆጥታለች ማለት ነው። እንግዲህ ሩትሻን ልቧ ያ ሩታ ያሆናት ልባ ቶሎ የሚመለስ ናት። ግን ይሄን ሁሉ ደግሞ ማስተካከል አልቻለም አብርሽ። ከሄርሜላ መራቅ አልቻለም። ከሄርሜላ ካላጋ ደግሞ ሩታ መቼም ይቅር እንደማትለው ነው የምታሳየው። እና አብርሽ ከሄርሜላ ከራከር ምንድን ነው ከባ ህይወት ውስጥ የሚፈጠሩ ችግር አለ እንዴ? እንዴ ግራ ገብን እኮ አንተ የልጅን እናት አትፈልጋትም። ከሷ ጋር ሰላም መሆን አትፈልግም። ትንሽዬ ስንትን ስትል እናፈቅሽኝ ትላለ። ሰላም ለማፍጠር ስትፈልግ ደግሞ ትርቅ አለ። የናንተ ነገር በጣም አሳሳቢ ነገር እየሆነ ነው። ሄርሜ ሄርሜላ እባክሽኝ፣ አንቺ ወደ ልብሽ ተመለሽ በቃ አንቺ በጓደኝነት ብቴ ምትጋውዝ ጓደኝነትሽን ሩታ አልፈለገችም። እሷ ደግሞ እስካልፈለገችው ድረስ አንቺ በቃ የራስሽን ህይወት መኖር አለብሽ። በሰው ህይወት ውስጥ ገብተሽ በአንቺ የሆነ ሰው ህይወት እየተበላሸ እንደሆነ አካባቢ ከዛ ሰው ህይወት መውጠጥ አለብሽ ብዬ ነው የማስበው። እና በጣም ያስጠላ ነው የእውነት። ምክንያቱም እኔ በቃ አሁን ልታረቁ ነው ብዬ ተስፋ አድርጌ ነበረ። አሁን ጭራሽ ዛሬ ሩታ ሁንባ እየተናነቃት ነው ያወረችው። እንደዚህ መሆን የለበትም አንቺም ሴት ነሽ። ብዙ ጊዜ ተናግሮልሽ ማልሰሚ የምን አይነቷ ነሽ እንደውሽ እንጂ እና ብዙ ብዙ ወንዶች አሉ፣ ግን ከሱ ተለጥፊሽ አደላቀቅም ያልሹ ትዳሩን ለማፍረስ ፈልግሽ እንደሆነ ነው የገባኝ እና ባይዞ ወይ ብቻ ከባድ ነው። በን ከባድ ሰውነሽ። እና ሮቲሻ ደሞ መቼም ቢሆን ተስፋ ወርጥሽው ለማንም ትዳርሽን አሳልፍሽም እንዳሰጭ ተስፋ ትቆረጭን ምልሽ ነኝ። እና በጣም ከባድ ዜና ነው። ቢካውዝ ተጣልቶ መታረቅ ያለ ቢሆንም ድጋ በቃ ሲደጋገም ደግሞ ይሰለቻል። እና የሩታና የአብርሽ ትዳር ደግሞ እንዳይሳመር ነቀስ የሆነችው ሄርሜላ ብቻ ናት። ሌሎቹ እንኳን መቶ መቶ ተስፋ ቆርጦ ሄደዋል። ተስፋ ቆርጦ በቃ ሁሉም ነገር አቆመዋሉ ማለት ነው። ግን ሄርሜላ ተስፋ አልቆርጥም አልቶም ብላ እንግዲህ እና ሄርሜላ ከኛ ጋር ልትጣይ ነው እንጂ እንጂ ከሮታ ብቻ ሳይሆን ከኛም ልትጣይ ነው ማለት ነው። ውዴና የተከበራችሁ የቻናሌ ቤተሰብ ዛሬ እንግዲህ ተናድጄ ነው ይበር የመጣሁላችሁ። ምክንያቱም አንድ ሴት እርጉዝ ሆና እንክብካቤ በሚያስፈልጋት ሰዓት ከባሏ ዘንድ በቃ ራቅልኝ፣ እንደዚህ ሁንልኝ እያለች እንባ እየተናነቃት ስታወራም ከማየት በላይ ልብ የሚያሳምም ነገር የለም። እና ሄርሜላ እንግዲህ ባለፈው ሆቴል ሆቴልም የምተኛበት ቦታ ምናምን ነገር ማለት ነው። እዛ ጋር ተከትላ ማሄዷ ነው ነገር ያመጣት። ነው እንግዲህ እስከ ለማንኛውም እስከ መጨረሻ ድረስ እና ያለን ምንጊዜም ባልና ሚስት ተጣልቶ አይራቁ፣ ልጃቸው አስታራቂያቸው ይሆናል ብዬ ተስፋ አድርጋለሁ። ሄርሜላ እንግዲህ ከመሀላቸው አድወጣም ካለት ምንም መድረግ አይቻልም። በስከስቷም ደስ ይበላት። ሰው ሲጣላ ደስ የሚለው ሰው እንኳን የለም፣ ግን በቃ ታይ ከሱ ራቂ አልፈልግም ብላ አፋውጥ ተነግራታለች። ለማራቅም ፍላጎት ላት እና ብቻ አላውቅም። ከባድ ሆኖብኝ ነው እያወራዋችሁ ያለሁት እና እኛ እንደዚህ አይነት ስሜት ሲሰማን ሩታ ምን አይነት ስሜት እንደሚሰማት ደግሞ ማወቅ አይከብድም። የእውነት ነው የሚላችሁ ግዴታ በራሳችን ላይ እስከምንደርስ ድረስ እኮ መጠበቅ የለብንም ብዬ ነው የሚያስበው። ዛሬ ጅላችሁ በመጦጤን ይመስል ነበር። ላይክ ሼር እያደረጋችሁ ስብስክራይብ እያደረጋችሁ እየደረጋችሁ ቤተሰብ ሁኑ ማለት ነው። ወዳችኋለሁ። ባይ ባይ።